ሰላም ና ጤና ለእናንተ ይሁን የተከበራችሁ የኩራዝ ሚዲያ ቤተሰቦች፣ የእለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያም አበይት የተባሉ ጉዳዮችን እናደርሳቸው። የትግራይ ጊዜያዊ አስተዳደር ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በመመለስ ና በተፈናቃዮቹ ጉዳይ እንደሚወያይ ይገለጹ። ኤርትራ ኢትዮጵያን ከሰሰች፣ በዝርዝር እንመለከተዋለን። የሶሪያው ፕሬዝዳንት ከግድያ ሙከራ መትረፋቸውን ተገለጸ። እስራኤል የኢራኑ መንፈሳዊ መሪ መግደል ትፈልግ እንደነበር ተገልጿል። ወደ ዝርዝር ጉዳዮች እናልፋለን። ተከታተሉን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስተር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ የክልሉ አካባቢዎችን ነጻ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታወቁ። ሌትናል ጄኔራል ታደሰ ወረደ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለንም ብለዋል። ፕሬዚዳንቱ ይህንን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ። <have> <agenda> ዝግጅነት ቢሮ ምክትል ዳይሬክተር ቱርባን ሳህሌ የተመራ ልኡክን ትላንት ሰኔ 19 ቀን 2017 ዓ ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልኡካን ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ከገለጹ በኋላ ተፈናቃዮችን ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ማለታቸውንም ከጽህፈት ቤታቸው ያገኘው መረጃ ያሳያል። የፕሬዝዳንቱ ጽህፈት ቤት በመረጃው እነዚህ አጀንዳዎችን ቅድሚያ ሰጥተው በቀጣይ ከጠቅላይ ሚኒስትር ጋር እንደሚወያዩ ቢያስታውቁም ውይይቱ መች እንደሚደረግ ግን ግልጽ አላደረጉም። በሌተና ጀነራል ታደሰ ወረደ እና በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን መካከል የተደረገው ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ መሆኑን ጽህፈት ቤቱ ጠቁመዋል። ፕሬዝዳንት ታደሰ በውይይቱ በፕሪቶሪያ የሰላም ስምምነት አፈጻጸም ይሁን አጠቃላይ በትግራይ የደህንነት ዋስትና በአስተማማኝ ሁኔታ ለማረጋገጥ በትግራይና በፌዴራል መንግስት መካከል ፖለቲካዊ ውይይት እንዲደረግ ጊዜያዊ አስተዳደሩ ጥያቄ እንደሚያቀርብም መግለጻቸው አስታውቀዋል። የፕሪቶሪያ የሰላም ስምምነት በዋናነት አውዳሚውን ጦርነት ለማስቆምና በዘላቂነት ሰላምን ለማረጋገጥ የተፈረመ ነበር ሲሉ ፕሬዝዳንቱ አስታውሷል። ይሁን እንጂ በፌዴራል መንግስት በኩል ተፈናቃዮች ወደ ቀያቸው እንዲመለሱና የክልሉ ግዛታዊ ሉዓላዊነትን እንዲረጋገጥ በማድረግ ረገድ ትልቅ ክፍተት አለበት ሲሉም መግለጻቸው ጠቅሰዋል። ፕሬዝዳንቱ ትላንት በነበራቸው ውይይት የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ ህብረተሰቡ መልሰው መቀላቀልን በተመለከተ በሰጡት ማብራሪያ የቀድሞ ተዋጊዎች የተሰጣቸው ያለው ገንዘብ ወደ ህብረተሰቡ እንዲቀላቀሉ የሚያግዝ እንጂ እንዲቋቋሙ የሚያስችል አይደለም ማለታቸውንም ጽህፈት ቤታቸው አስታውቋል። ይህም ዓለም አቀፍ ማህበረሰብ ቃል በገባው መሰረት ሊፈጸም ይገባልም ብለዋል። ልዑኩ በበኩሉ በፕሪቶሪያ የሰላም ስምምነት አፈጻጸም በተለይም የቀድሞ ታጣቂዎች ወደ ህብረተሰብ ከተቀላቀሉ በኋላ በቋሚነት ሊቋቋሙበት የሚያስችላቸውን የገንዘብ ድጋፍ እንዲያገኙ ለማስቻል እንዲሁ እንዲሁም ክልሉ እንዲያገግም ለማድረግ የተለያዩ ፕሮጀክቶችን ቀርጾ እየሰራ መሆኑን የተመለከተ ማብራሪያ ማቅረብንም አስታውቋል። በተጨማሪም የቀድሞ ተዋጊዎች ነጻ የትምህርት እድልና አጫጭር ስልጠናዎች እንዲያገኙ በማስቻል ራሳቸውን እንዲችሉ ለማድረግ እገዛ እንደሚያደርግም አስታውቋል። ወደ ሌላ መረጃ ስናልፍ ሰላም ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ሀሳብ ላይ የውይይት መድረክ እየተካሄደ ይገኛል። የውይይት መድረኩ ሴንተር ፎር ሪስፖንስብል ኤንድ ፒስፉል ፖለቲክስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የተዘጋጀ የውይይት መድረክ ሲሆን በመርሃ ግብሩም የመክፈቻ ንግግር ያደረጉት የሰላም ሚኒስተር መሐመድ እንድሪስ ሰላም፣ ልማትና ዲሞክራሲ ጉዳዮች ላይ ወጣቱ ከመከረ ብዙ እናተርፋለን በማለት ጎደለን ብለን የሚያጎድል መንገድ ከመጓዝ ይልቅ የጎደሉን ሀሳቦች ላይ በመምከር መፍትሄ ሊገኝ ይገባልም፣ ብለዋል። በትግራይ ጉዳይ ላይ እየመከረ የሚገኘው መድረክ አቅጣጫዎችን ለማስቀመጥ ከፍተኛ ሚና እንዳለውም ገልጸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ በጥቂት ሰነፎች ምክንያት የትግራይ ሕዝብ ወደማይፈልገውን ማጥማግባቱን ሊያቆም ይገባልም ብለዋል። አክለውም የትግራይ ህልውና ለማረጋገጥ የፖለቲካ ምህዳሩን ማስፋት እንደሚገባም ባጽንኦት ገልጸዋል። ሰላማዊና ዴሞክራሲያዊ የሰፈነበት የትግራይ ክልል ለመገንባት አቅጣጫዎችን ለማስቀመጥ ትኩረቱን ባደረገው የውይይቱ መድረክ ከፍተኛ የስራ ኃላፊዎችና የትግራይ ተወላጆችንም ታድመውበታል። ወደ ሌላ ዘገባ ስናልፍ ኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራን በኢትዮጵያ ሉዓላዊ ግዛት አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅትና ለበርካታ የአገርና የመንግስት መሪዎች ደብዳቤን በመላክ ጨምሮ ዲፕሎማሲያዊ ዘመቻውን አጠናክሯል ሲል ዛሬ ካወጣው መግለጫ ላይ ተመላክተናል። ዓለም አቀፍ ማህበረሰብን ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳውን ድጋፍ ለማግኘት በግልጽ እየሰራ ይገኛልም ብለዋል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግዴለሽነት ላለፉት ሁለት ዓመታት ባልተጣራ መግለጫዎችና፣ እንዲሁም ቀስቃሽ ሰበር ትንኮሳዎች በራሷ አነጋገር የኤርትራ ወደቦችን ከተቻለ በህጋዊ አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል ተብሏል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራት በመስራት ላይ ሚገኛል ብለዋል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነት፣ የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግንም መርጣለች። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትን የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህም ያልተገባ ውሸት ነው ሲልም ከሷል። ወደ ውጭ ዘገባዎች ስናልፍ፣ በሱዳን አሬሴፍ የተሰኘው ፈጥኖ ደራሽ ኃይል የሰላም ንግግር ለማድረግ ፈቃደኛም ዝግጁም ነኝ አለ። ታጣቂ ኃይሉ ለሰላም ንግግር ፈቃደኛ መሆኑን የተናገሩት የፈጥኖ ደራሹ ኃይል የበላይ አዛዥ የቴናል ጀኔራል መሐመድ ሃምዳን ዳጋለው ልዩ አማካሪ ኢዝዴን አልሶፊ እንደሆነም ተጽፏል። አልሳፊ ንግግሩን ግልጽና በቀናነት ላይ የተመሰረተ ከሆነ ስለ ሰላም ለመደራደር ዝግጁ ነኝ ማለታቸውንም ተጠቅሷል። አርኤስኤፍ ለሰላም ንግግር ዝግጁም ፈቃደኛም ነኝ ማለታቸው የተሰማው ዓለም አቀፍ ወገኖች በሱዳን የተኩስ አቁም እንዲያደርጉ አዲስ ጥረት በጀመሩበት ወቅት ነውም ተብሏል። ይህንን ጉዳይ በተመለከተ የሱዳን መንግስት አቋም ምን እንደሆነ መረጃው አልተጠቀሰም። ወደ ኬንያ ስናልፍ የኬንያው የአገር ውስጥ ጉዳይ ሚኒስተር ኪምቹንባ ሙርካሜን አገሪቱን ከትላንትና በስቲያ ሲንጣት የዋለው ከባድ ተቃውሞ ያልተሳካ የመንግስት ግልበጣ ሙከራ ነበር ሲሉ ገለጹት። በዕለቱ መዲናዋን ናይሮቢን ጨምሮ በተለያዩ የኬንያ ከተሞች ታላላቅ ጸረ መንግስት የተቃውሞ ሰልፎች መደረጋቸውንም ቢቢሲ አውስተዋል። ሚኒስትሩ አክለውም ሰልፈኞቹን በተቃዋሚነት የተጋረዱ አሸባሪዎች ናቸው ሲልም ጠርተዋቸዋል። በግጭቱም የአስር ሰዎች ህይወት ማለፉንና ሶስት መቶ የፖሊስ ባልደረቦችን ጨምሮ ከአራት መቶ በላይ ሰዎችን ለተለያዩ ደረጃ አካላዊ ጉዳት ገጥማቸዋልም ተብሏል። በኬንያ በቅርቡ አመታት ወዲህ የሚደረገው የተቃውሞ ሰልፍ ለሰዎች ህይወት መቅጠፍ ምክንያት እየሆነም ቀጥሏል። በሌላ ዘገባ የኢራኑ የበላይ መሪ አያቶላህ አሊ ሃሚኔ አሜሪካ ዳግም ጥቃት ካደረሰችብን በቀጠናው የሚገኙት የጦር ሰፈሮችን እንመታለን አሉ። የኢራኑ የበላይ መሪ በመንግስታዊ መገናኛ ብዙሃን በተላለፈው መልእክታቸው በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን በሙሉ በኢላማችን ውስጥ ናቸው ማለታቸውንም ተዘግበዋል። አክለውም ዳግም በአሜሪካ ጥቃት የሚሰነዘርብን ከሆነ ዋሽንግተን ትልቅ ዋጋ ትከፍላለች ብለዋል ሀሚኔ። አሁን ደግሞ ወደ ሶሪያው ዘገባ እናልፋለን። የሶሪያው ፕሬዝዳንት አህመድ አልሸርአ በአይኤስ ከተደገሰላቸው የግድያ ወጥመድ መዳናቸው ታውቋል። አይኤስ ፕሬዝዳንቱን በደርአ ከተማ ለጉብኝት በተጓዙበት ወቅት ለመግደል ኃይሉን አሰማርቶ እየጠበቀ እንደነበር ቲአሪቲ ወርልድ ዘግበዋል። ይሁን እንጂ ስለ ግድያው ቅድመ መረጃ የደረሳቸው የሶሪያና የቱርክ የደህንነት መስሪያ ቤቶች በፈጸሙት የተሳካ ኦፕሬሽን የግድያው ዋና አቀናባሪ የሆነው የአይኤስ ከፍተኛ አመራሮችና ሌሎች ገዳይ ስኳዶችን በቁጥጥር ስር ማዋል ችለዋል። የቡድኑ መሪ ከሂዝቦላህ ጋርም ግንኙነት የነበረው የተገለጸ ሲሆን አዲሱ የሶሪያ መንግስት ከሁለቱም ቡድኖች ጋር ጠላት መሆኑንም ይታወቃል። በመጨረሻም የእስራኤል መከላከያ ሚኒስተር ካስ ሀገራቸው የኢራን መንፈሳዊ መሪ አያቶላህ አሊ ሀሚኔን ለመግደል ትፈልግ እንደነበር ገለጹ። ሚኒስተሩ ይህንን ያሉት በኢራንና በእስራኤል መካከል በቅርቡ በተካሄደው የ12 ቀናት ጦርነትን በተኩስ አቆም ስምምነት ከተጠናቀቀ በኋላ ነው። ካት እንደገለጹት ሀገራቸው ሀሚኔን ለመግደል ከአሜሪካ ፍቃድ እንደማያስፈልጋት ጠቅሰው፣ ዋሽንግተን ግድያውን ውድቅ አድርጋለች የሚሉ የመገናኛ ብዙሀን ዘገባንም አስተባብለዋል። ሀሚኔ በቅርቡ በቴሌቪዥን መስኮት ብቅ ያሉ ቢሆንም ከኢራን ጀኔራሎች ጋር ያላቸውን ግንኙነት የሚያሳይ ምንም አይነት መረጃ ግን አልወጣም ነው የተባለው። የእስራኤሉ ጠቅላይ ሚኒስተር ቢንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጦርነቱ ዋና ዓላማ የአገዛዝ ለውጥን ለማምጣት እንጂ ለተለያዩ ጉዳዮች እንዳልሆነም መናገራቸው ይታወሳል። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች ዜናዎቻችን አደረስን። እንደዚህና መሰል ዜናዎች እንዲደርሳችሁ ላይክ፣ ሼር፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።